የሱቲም ስምንት ወይ ሰባት ናቸው። መድፍ አርፎባቸው ሲደመሰሱ እዛው ቁጭ ብዬ ነበር። አብይ ብቻ ነው በህይወት የቀረው። ሰላምና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎክ ለሽያጭ ተለቀቀ። እንኳን ደስ አላችሁ! በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ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 በውትድርና ዘመን ይተዋውቁ ነበር፣ ምናልባት ወ ኢትዮ ኤርትራ አብሮ የመዝመት ቀደም ሲልም አቶ ለማም ጋር ስለምንተዋወቅ ሲሉ ስለነበረው ከነዚህ ሁለት ሰዎች ጋር ይተዋውቁ ነበረ? በጣም ጥሩ እንተዋወቅ ነበር። ግን ምንድን ነው ጊዜው ራሱ ቆይቷል። የምንተዋወቀው አብይ ገና እኔ በእድሜ ስለሚቀድመው የተሰማራንበት የውትድርና ሙያ የተለያየ ነው። እንግዲህ እንደምንም ሙያ የተለያየ ዘርፍ አለው። ተናና እሱ የመገናኛ ሬዲዮ ባለሙያ ነው። ትልቅ ባለሙያ ገና በልጅነቱ አጋጣሚ በእኔ ኢዝ ስር ሳይሆን የራሱ አዛዥ የራሱ መስመር ያለው ግን አንድ ቦታ ነበር። ስለምንታወቅ ደግሞ እንገናኛለን። ባድሜ ላላይ ዴዳ ሚባል ኤርትራኖች ሶኒ ባድሜ፣ ሶኒ ማለት ሰኞ ማለት ነው። ሰኞ ባድሜን ሰኞ እንይዛለን ብሎ ባድሜ፣ ኢትዮጵያ ባድሜን ከያዘች በኋላ ጸረ ማጥቃት ሲያደርጉ ከተወሰነ የወራት በኋላ ጉዳዩ እንግዲህ መጥፎ ነበረ። ቲም ጦርነት ነው። የእሱ ቲም ስምንት ወይ ሰባት ናቸው። መድፍ አርፎባቸው ሲደመሰሱ እዛው ቁጭ ብዬ ነበር። አብይ ብቻ ነው በህይወት የተረፈው። ያው ቦታችን አንድ ነው። ይዛችን ደሞ የተለያየ ነው። ከውጊያ ከጦርነት በኋላ ጦርነቱ አልቆ እኔ የኦነግ ደጋፊ ወይ ደሞ ሴል ተብዬ ከስርዓት ስታገድ ም ይደውልልኛል እንገናኝና እናወራ ነበር፣ እንደ ጓደኛ እንደ ጓደኛ። አንዳንዶች ለኦነግ መረጃ አሳልፈው ይሰጡ ነበር ይሏቸዋል። ምናልባት ኤርትራ የሆኑ ሁሉ እርስዎ ጋ ግንኙነት ወይም ደሞ ከኦነግ ጋ ግንኙነት እንደነበራቸው ያውቁ ነበር? ለኔ ደውልልኝ ነበር። ግን ምንም መረጃ ሰጥቶኝ አይቀርም፣ እሱን አላውቅም። መልካም በዚህ ደረጃ ጠቅላይ አሁን ዶክተር አብይን ጠቅላይ ሚኒስትር ሆነው መሪ ሆነው ከዛም እናንተ እንደሚያመጡ ባያምኑ እንኳን ቢያንስ ወደ መሪነት ወደ ጠቅላይ ሚኒስትርነት ይመጣሉ ብሎ አስባቸው ያውቃል? ማንም አልጠበቀም እኔም አልጠበቅኩም። የዚህ አይነት ዝንባሌም አልነበረውም። የቴክኖሎጂ ሰው ብዬ ነው የማስበው በሀሳቤ እንጂ በፖለቲካው በዛ ደረጃ ይገፋል ብዬ አስቤ አላቅም። እያጠቃለልን እንሂድ። ና ኮሎኔል አሁን ያለንበት ሁኔታ ቀደም ሲል እርስዎም ተስፋ እንኳን ባልቆርጥ ስጋት የተደቀነበት ነው ብለዋል። ና በተለይ በህዋትና በብልጽግና ፓርቲ ወይም በፌዴራል መንግስት መካከል ያለው ውጥረት አለ። ምርጫ እናደርጋለን አናደርግም የሚል ጉዳይ፣ እርስዎ እንደው እንደ አንድ የጦርነት ባለሙያ ይሄ ነገር ወደ ግጭት ያመራል ብለው ያስባሉ? ምንስ ቢደረግ ይሻላል ብለው ያስባሉ? ኦልሬዲ ወደ ግጭት አምርተዋል። እንደዚህ ፊዚካል ዋር የትግራይ እና የኢትዮጵያ ብሎ መለየቱ ስለቸገረኝ ነው። እንዴት ነው የምንለየው? የፌዴራል መንግስትና የትግራይ መንግስት ክልል ንበላ የፌዴራል መንግስት ና የትግራይ መንግስት ጦርነት መጀመሪያ ሀሳብ ነው። ከፖሊሲ ነው የምመነጨው። ለምሳሌ አሁን ሰኔ ላይ ፓርላማ ይዘጋ ያለ በህጉ አሁን ሰኔ ወር አይደለ? ያለ ነው ሰኔ 30 ይዘጋና መስከረም ላይ አዲሱ ለሚመረጠው አስረክቦ ነው የሚሸኘው። አይደለም እንግዲህ የስራ ዘመኑን ጨርሷል ማለት ነው። ከዚህ ቀጥሎ ሁለት ወር እረፍት ላይ ነው ፓርላማው። ህወሓት ደግሞ ማን ነው፣ የትግራይ መንግስት እንበል። የትግራይ መንግስት ያው ህወሓት ነው። ትግራይ መንግስት የያዘውና ምርጫ ላይ ያደርግ በዚህ በኩል ደግሞ ይሄ ፓርላማ እንዲቀጥል ይፈለጋል። ይሄ እኔ ምርጫ ስደላሂ ነው ወንድሜ። ከዚህ በፊት ብዙ ጊዜ ብያለሁ። ስደላሂ ነው የምትመርጠው፣ የምትመገበውን ነገር የምትመርጠው ስደላሂ፣ አለበለዚያ ያገኘሁህን ነው የምትበላው። በጣም ርቦህ ከሆነ ያገኘሁህን ነው የምትበላው። እኔ የሚያስጨንቀኝ ምርጫ አይደለም። ስለሚቀጥለው አምስት ዓመት ምርጫ አይደለም፣ ስለሚቀጥለው ትውልድ ነው። ትግራይ ምርጫ ሊያደርግ ነው። ይሄኛው ደግሞ የነበረው ገና አልተወሰንም። የፌዴሬሽን ምክር ቤት ትርጉም ይሰጣል ተብሎ እየተጠበቀ ነው። ምንም ደግሞ እንደሚሆን ከአሁኑ ትላንት ውሳኔ ሰጥቷል። ትርጉም ሰጥቶ ምናልባት አልተከታተሉ አልተከታት እያለው አሁንም አንድ ደረጃ የቀረ ይመስለኛል። እሱም የመጨረሻ ላይ ከደረሰ በኋላ እንግዲህ ትግራይ በሕዝብ የተመረጠ ያለ እዚህ ያልተመረጠ ያለ በሕዝብ የተመረጠ በሕዝብ ላልተመረጠ አይተዳድርም። ትርጉሙ ይሄ ነው። ይሄ ማለት ትግራይ በፌደራል መንግስት አትተዳደርን ማለት ነው። ከግጭት ባሻገር ከግጭት ባሻገር እንዴት ነው አንድነቱ የሚሆነው ነው ጥያቄ። ገብቶሀል? እኔ ጦርነትን ስለምፈራ እንዳይሆን እንጂ ጦርነት ይመጣል ብዬ አልጠብቅም። ፌደራል መንግስትና ትግራይ መካከል ምንም አይነት ጦርነት የለም አይመጣም። ግን ስለምፈራ እንዳይሆን ግን ደግሞ አይመጣም፣ እንዳይመጣም ነው የምመኘው። ጦርነት የሚያመጣ ምንም ነገር ግን የለም። ግን የኤርትራና የኢትዮጵያ ግንኙነት ንጉሥ ኃይለሥላሴ አንድ የሰሩት ስታለ ፌዴሬሽንን አፈርሱ የባሰ መለያየትን አመጣ። ገብቷል የባሰ እሳቸው በቃ እንደማንም እንደ ወለጋ እንደ ጎንደር፣ ኤርትራ እንደ የሆነ ሀረር ክፍለ ሀገር አንድ ናት ብሎ የሚያዋጣቸውን አሰቡ። ግን ደግሞ እሱ አንተ ያሰብከው ብቻ ሆ በተቃራኒው ከፌዴሬሽን የባሰ ወደ መለያየትን መጣ። ስጋት ይሄ ነው፣ በትግራይና በፌደራል መንግስት ምክንያቱም ይሄ ሩቅ አይደለም እኮ አሁን ሶስት ወር አራት ወር ነው ይቀርናል። መስከረም ማለት እዚህ ጋ ያለው ፓርላማ ይቀጥላል። ትግራይ የፓርላማ ተወካዮች ያሉ 38 39 አላውቅም። የትግራይ ተወካይ ፓርላማዎች ጊዜያቸው ያበቃል። የክልል ምክር ቤትም የፓርላማ ምክር ቤትም አዲስ ይመርጣል በሚቀጥለው ይሄ ምናልባት እነዚህ 38 ቱን የፌዴራል የምክር ቤት አባላት ሳይሆን ክልላዊ ምርጫ ነው የማደርገው የክልሌን መንግስት ማዋቀር እችላለው፣ እሱ መብቴም ነው፣ የክልል ምክር ቤት እንደ አዲስ ማደራጀት እችላለው ነው የሚሉም ዶክተር ደብረ ጽዮን መጥቶ ይሰጥ መግለጫ ላይ እርስዎ ቢያደርጉ ችግር አለው ብለው ያስባሉ? ስለዚህ ምንስ መደረግ አለበት ብሎ ነው ትክክል ናቸው ማድረግ አለባቸው ምክንያቱም ስለዚህ በፌዴራል መንግስት በኩል ነው ችግር ያለው ብሎ ነው። በፌዴራል መንግስት በኩል ነው ችግር ያለው ምርጫ መደረግ ነበረበት። ምርጫ ካልተደረገ ደግሞ ሕወሓትንም የሚጨምር ማንንም ሁሉንም የሚያሳትፍ ምን ይሻላል የምል ምናልባት የፖለቲካ ድርጅቶችን ብቻ ሳይሆን በሆነ መንገድ በሆነ መንገድ የሕዝብን ውክልና በሚያሳትፍ መንገድ እኔ ነገር ያለው አምስት ዓመት ረጅም አይደለም። አምስት ዓመት ማን ያስተዳድር አይደለም ከአምስት ዓመት በኋላ እንዴት ነው የምንሆነው? አንድ ጊዜ ክራክ ካደረገና ከተበላሸብን የት ነው የምንመልሰው ነው የምጨንቀኝ። ገብቷል። እንጂ አሁን ብልጽግና አምስት ዓመት ገዛ አልገዛ ለእኔ ምንም ማለት አይደለም። ገብቷል። ከዛ በኋላ የት ነው የምናቆመው? እንዴት ይስተካከላል? ተረዳ። የፖለቲካ ድርጅቶችንም ሲቪል ማህበራትንም እንደየ አስፈላጊነቱ የሃይማኖትም የግል አዋቂ የሚባሉትን ሰዎች የተማሩ የሚባሉ ሰዎችም፣ ህዝብን እንደየ አስፈላጊነቱ ከራሱ ተወካይ አምጥቶ እንዴት ይሻላል? ችግር አለ ኮ ምርጫ ማድረግም አሁን የምናገረውን ያህል ቀላል ላይሆን ይችላል። ችግርም በእውነት ሊኖር ይችላል። በእውነትም ችግር ሊኖር ይችላል። ይሄን ችግር የኢትዮጵያ ህዝብ ነው መሸከም የነበረበት። ብልጽግና ራሱ መሸከም አልነበረበት፣ ወደ ኢትዮጵያ ህዝብ ነው መጣል የነበረበት። መጣል ማለት ማሸከም በል። እንዴት ታደርጋለህ? እንዴት ይሻላል? በሽታ አለ ምን አለ? የፀጥታ ችግር አለ፣ እንዴት ይሻላል መባል ነበረበት። አልተደረገም። ገብተዋል። ይሄ ባለመደረጉ ችግሩ የፌዴራል መንግስት ነው። በወለጋ አካባቢ ቀደም ሲል የሚያነሳ ነው። የኦነግ ሸኔ እና ሌሎች ኃይሎች በፌዴራል መንግስት መካከል የሚደረገው ግጭት በሰሞኑ በአምነስቲ ኢንተርናሽናል ሪፖርትም በጣም ከተስተጋቡት አንዱ ነው። በአማራ ክልልም ካለው በተጨማሪ ማለት ነው። ሌሎችም አካባቢ ኢየሱስ መፍትሄ ምን ይሆናል ብለው ያስባሉ። እንግዲህ ትልቅ መንግስት ነው አይደለም፣ የኦነግ ሸኔ ነው አይደለም። በመሰረቱ የኦሮሞ ነጻነት ሰራዊት ነው ሸኔ ማለት። ቅድም ነገር አለው የኦሮሞ ነጻነት ሰራዊት በሰላም መግባት የነበረበት ሳይሳካ ቀርቶ የቀረ እንጂ የሆነ ክሸኔ አይደለም። እንደዚህ ተደጋግመው ስለተነገረ ነው ያልከው አንተ መንግስት እንደዚህ በተደጋጋሚ ስለምለው እኔ የምለው ህዝብ ኃይለኛ ነው። የህዝብ ክንድ ኃይል አለው። ኦፍኮርስ ሲያርፍ ብቻ ነው የምታየው፣ ግን ኃይለኛ ነው። ይሄ ጉዳይ ሰላሚን የሚጠላ ህዝብ የለም። በልቶ ማደሪን የሚጠላ ህዝብ የለም። ጦርነት ካለ በልቶ ማደር የለም፣ ትምህርት የለም፣ ጤና የለም። ህዝብ ደግሞ በተለይ የእኛ ህዝብ ደግሞ አሁን ይሄ ችግር ውስጥ ስላለ ይሄ በጣም በእጅጉ ያስፈልገዋል። ጦርነት አይፈልግም። መንግስት ከህዝብና ጉዳዩ ከመመለከታቸው ጉዳዮች ኃይሎች ጋር ሆኖ ጦርነት ማቆም አለበት። መደራደር አለብህ። ይሄን ጦርነት አይጨርስም፣ የኢትዮጵያ መንግስት ልብ አድርግ። በሰባዎቹ እኛ ገና ትናንሽ ህፃኖች እያለን ሶማሌ ኢፍታዊ ጦርነት አወጀች ኢትዮጵያ ላይ ወረራ ነው አካሄደችው። በመሰረቱ ኢትዮጵያ የነበራት ሰራዊት ሶስት አራት ክፍለ ጦር ነበረው። መደበኛ ሰራዊት የኢትዮጵያ ገበሬ ነው ተዋጋው። አብዛኛውን በህይወት አልተመለሰም፣ አሸንፏል ገብተዋል ያው ሰራዊት ወደ ሰሜን ኢትዮጵያ ሲሄድ ግን አላሸነፈም። እሱ ሰራዊት ሶማሌን ያንበረከከው ሰራዊት ታንኮችን፣ መድፎችን፣ ጄቶችን የታጠቀ የመንግስት ሰራዊት ያሸነፈው የኢትዮጵያ ሰራዊት ኤርትራና ትግራይ ሄደው ግን ማሸነፍ አልቻለም። ገብተሃል? ጦርነት ፊታዊና ኢ ፊታዊ የሚባል ነገር አለ። ጦርነት ውስጥ እውነትና እውነት ያልሆነ ነገር አለ። እውነት ያሸንፋል። የኢትዮጵያ ሰራዊት በታሪኩ የእርስ በእርስ ጦርነትን አሸንፎ ያቅም፣ በወራሪ ግን ተሸንፎ ያቅም? ሀሳቤ ገብቷል። በባዕድ ወራሪ ተሸንፎ አቅም? በእርስ በእርስ ጦርነት አሸንፎ ያቅም። አሁን አንተ እግዚአብሔር ያሳየህ፣ አሁን ከዚህ ወጥተህ ቆርጠህ ወስነህ እኔን ለመዋጋት ትነሳለህ። ምን አድርገህ ምን በድዬ ለምን ወንድሜ የሚል ይመጣል። ላትናገር ትችላለህ ቃል አውጥተህ ላትናገር ትችላለህ። ይሄ ነገር አያልቅም፣ ይሄ ጦርነት። ነግሬያቸዋለሁ፣ ለዶክተር አብይም ለለማም ነግሬያቸዋለሁ፣ ይሄን ጦርነት አትጨርሱትም። ማን ያሸንፋል ለጊዜው እንትወው። ተሸናፊው የኢትዮጵያ ሕዝብ ነው፣ በመሀል ገብቷል። ተሸናፊው የኢትዮጵያ ሕዝብ ነው፣ ይጎዳል፣ ሰላም ያጣል። ይሄ ሰብአዊ መብት ጥሰቱ ከዚህ የሚመነጭ ነው። ይሄ ጦርነት መቆም አለበት። ይሄንን ለማቆም ትልቁ የላይ እጅ ያለው መንግስት ነው። ምክንያቱም መንግስት ነው እና ኃይሉ ትልቅ ነው። እኔናንተ እናንተ ነው ግን ይመለከተናል የየድርሻችን። የፖለቲካ ድርጅቶች ደግሞ ከኔና እናንተ በላይ ኃይል አላቸው። ሁሉም ሰው መሳተፍ አለበት ብዬ ነው ማስበው። እንደ በመጨረሻ ሊያስተላልፉት የሚፈልጉት መልእክት ካለ ድል ስጦት። ከዚህ በተጨማሪ አመሰግናለሁ። ኢትዮጵያ ውስጥ ያለውን ጉዳይ በማንኛውም መንገድ መወጠር አስፈላጊ አይደለም። አንድ ቀን ሳናስብ ቢበጠስ ይቆጨናል። የመበጠሱን ያህል መልሶ መቀጠሉ ቀላል አይደለም። መቻቻል መኖር አለበት። እኔ ስህተቶች አሉ፣ በማንም በኩል ስህተቶች አሉ። ይህንን ከማክረር መቻቻል ትግስት ማድረግ በተለይ በመንግስት በኩል መንግስት ኃይል ስላለው አየ ሀንቴ በስህተት የሆነ ነገር እንኳ ብትናገር እኔ አልመልስልህም። ተፈጥሮዊ አንቴ ታናሽ ነህና ወጣትነት፣ ልጅነት ያለፍኩበት መንገድ ነው። ናፖሊዮን ነው ያለው ወታደር ራሴ አድርገ የማታውቀው ሌ ወታደሮች ትእዛዛት ውስጥ ነው ያለው። ራሴ ያለፍኩበትን ስህተት ዛሬ አንተ ቤተሳሳት ምንም አይገርመኝም። እኔ መተው ነው ያለብኝ፣ የተፈጥሯዊ ነው ብዬ ነው መተው መቻል ያለብኝ። ስለዚህ የኢትዮጵያን ጉዳይ የኦሮሚያን ጉዳይ ከዚህ በላይ መወጠር ሳናስብ፣ አንድ ናት ገመዷና ሁለት ስለሌለች ያቺ አንድ እንዳትበጠስ፣ ስትበጠስ ደግሞ ጥሩ አይደለም። በዚህ በኩልም ያለው ይፈታል በዛ በኩልም ያለው ይፈታል። ተመልከት፣ ገመድ የተፈተለው ሲበጠስ ሁለቱም ነው የሚፈታ ወደኋላ ዝም ብሎ ተበጥሶ እዛ ተቋጥሮ ቁጭ አይለም። ያ መፈታት ማለት መበታተን ነው ወደኋላ እየሄደ እና ሁሉንም የኢትዮጵያ ሕዝብ ይመለከታል። ሁሉንም የፖለቲካ ኃይሎች ይመለከታል።